ፋኒ እና ጂጂ በጀርመን ፍርድ ቤት ሊቆም ነው እና ፋኒ በጣም ታግሶ ታግሶ ታግሶ ከሰባት ዓመት በኋላ መልስ ሰጥቷል ማለት ነው። ቤተሰቦች ሰላም እንዴ ናችሁ? ደህና ናችሁ? እኔ አለሁላችሁ እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዝምታ ፍራቻ አይደለም። ዝም ስል ከዛሬ ነገር ትማሪያለሽ እያልኩ ነው። አንቺ ግን ዝምታን እንደ መፍራት ዝምታን እንደ ረገጥ ዝምታን ምንድን ነበረ? ሰው ንቆ ንቆ ሲተዋችሁ የፈራችሁት ነው የሚመስለው፣ አይደለም ጂጂ ማለት ፋኒ ላይ እንደዛ ነው ያደረገችው ማለት ነው። እና ፋኒ ማለት በጣም በጣም በጣም ስነ ምግባር ያለው ሰው ነው። የእውነት የምነግራችሁ ማለት ነው። በጣም ስነ ምግባር ያለው ሰው ነው ማለት ነው። መብትሽ ነው፣ ልጅሽን መናገር ትቻለሽ ግን ምን አይነት ወንድ ነው እ ብዙ ጊዜ ካያችሁት የእውነት የፋኒን ያህል ትግስት የፋኒን ያህል የቻለ የፋኒን ያህል በጂጂኪያ ያልተሰደበ የለም። ሰባት ዓመት ሙሉ አንዴ ስሰቀዝቀው፣ አንዴ ስረግጦ፣ አንዴ እናቱን ስሰድብ፣ አንዴ አያቱን ስሰድብ፣ ልጅ ወለደች፣ ልጅ ወለዱ፣ በልጆቹ ምን ስትል ያላደረገችው ቁምስቅሉን፣ ቁምስቅሉን ስታደረገው ነበር። ግን ስጋ ነው ስጋ ነው። ጣጥ ገማ ተብሎ አይቆረጥም። እኔ የእሷ ልጅ ነው ያገባሁት ግን ከሱ የእሷ ልጅ ሳገባ ዝምድና ተዛምድን። ከዝምድና አልፎ ደግሞ የአብራ ከፋይ ልጅ ሰጠን። በዛ ነገር ላይ አብረን የተሳሰረናል። ልጆች አሉ። እነዛ ልጆች እንኳን እያይ ትራራለች እያልኩ ነው። ብዙ ጊዜ ዝም የምለው በጣም ታጋሽ ነኝ። ሲበዛ ግን በጣም ያለ ስሜ ስም እየሰጠችኝ ባላልኩበት ኩበት ለቀማ እያደረገች ቤተሰቦቼ ሁሉ የተሰደዱች እህቴ ጭምር ብሎ ዛሬ ጠዋት ላይ ነው ይህን ቪዲዮ ያየሁት። በጣም በጣም በጣም ቅስሙ ተሰብሮ ነው የተናገረው። ለአንዴና ለመጨረሻ ነው ይሄን ቪዲዮ የምሰራው። በጣም እየደበረኝ ነው ካሜራ ፊት ራሱ ይህን ነገር ስናገር። ግን ለምን ለምን ለምን አተወኝም? ልጇን ራሱ አላለም ለምን አተወኝም? አዎ ልጇ ናት። ማንኛውም ሰው እናት እንደሚሰማው ነገር ይሰማታል? እያልኩ ብዙ ጊዜ ዝም እላለሁ። ልጇ ደግሞ እኔ ውጭ አላልኳትም ከቤት ያለውን ታሪክ ሁሉ ተናግሯል ፋኒ ማለት ነው። ነገር ግን እግዚአብሔር ደግሞ እኔና እሷን አንድ ሆኑ ብሎን ተፋቅሮ ብለን ይኸው እስካሁን ድረስ አለን። ግዴታ እሷ የመረጠችውን ህይወት አይደለም መኖር ያለባት። አይ ልጅቷኔን፣ ተዋደድን፣ ተፋቀርን አብረን ሆንን፣ ይኸው እግዚአብሔር ይመስገን ሁለት ልጆችም አፍርተዋል። ግን ጂጂ የተባለች ፍጡር በቃ ማን መነጋገር ያሉሁን በቃ ዝም ጭር ሲል አልወድም አራንቺስ ምን አይነት ቤተሰብ ነው የወለደሽ? ቀረብስ ስማ አንቡል እኔ አንቺና ሳምብሊን ሳይ በምን ጣሙ ማለት ነው። ይሄ የእውነት የእውነት የእውነት የእውነት የምለው ማለት ነው። እና ፋኒ ማለት የእውነት ስነ ምግባር ያለው ሰው ማለት ነው። አስባችሁታል። እኔ አንዳንድ ወንድ ልጁን ሁሉ ሊፈታው ሁሉ ይችላል ማለት ነው። ግዴታ ልጆቹን መርዳት ምናምን ይችላል ሚስቱን ሁሉ ሊፈታ ይችላል። ግን ፋኒ እንደዛ አላደረገኝ። በጣም ስርዓት ያለ ቤተሰብ ያሳደገኝ ሰዎች ነኝ። በእንደዚህ ስብና እንኳን አልመጣሁም። ጨዋ ያሳደገኝ ነኝ። ቤተሰቦችን አከብራለሁ። በጣም ስድብ የምጠላ ሰው፣ የምጸየቅ ሰው ነኝ። ለዛ ነው ብዙ ጊዜ ዝም ያልኩት፣ ግን አሁን ላይ በጣም በቃኝ። ይሄ እንደ ማስጠንቀቂያ እና እንደ የመጨረሻ ቪዲዮ ነው። የማታርፍ ከሆነ ከአኔዲያ ስሜን የምታነሽ ከሆነ በምንሄደው መንገድ እንሄዳለን ብሎ ፋኒ ለጂጂኪያ መልስ ሰጥቷታል ማለት ነው። ፋኒ እውነት አለው፣ ቢከሳትም ከአቅሙ በላይ ነው ማለት ነው። ጅጅቷት እሷ ዱርዬ ቂጧን የጣለች ናት። ምን በቃ ምንም ምንም ምንም በቃ የሚናገሩን የማይናገሩን የምታቅ የማታቅ ሰው ብቻ ፌመስ ነኝ፣ ትልቅ ሰው ነኝ፣ ብላ በጣም ታዋቂ ነኝ ብላ የምትናገረው ሰው የለም ተከታያለኝ ብላ ማለት ነው። ጋጥ ወጥናት ግን የእውነት የእውነት የምነግረው ፋኒ በጣም የማከብረው ሆኖ ማለት እንደምን የጂጂን ስድብና ስድብና ባይ ዘ ወይ ዱላ ይሻላል። እውነት የምነግራቸው የተሰማል ዱላ ይሻላል። ስድብ ቅስም ነው የሚሰብረው። በቃ ሽምቅቅ ነው የሚያደርጋችሁ። ዱላ ግን የሆነ ጊዜ አንድ የመታችሁ ከዛ በኋላ ህመምን ያሉ ታለቅሳላችሁ። ስድብ ግን ዘላለም ጠቅ ጠቅ ሲያደርጋችሁ ባልተባላችሁበት፣ ያልተሰጠ ማንነት ማንነት ማንነት ነው የሚሰጣችሁ። እንደዛ መሆኑ ዝም ብሎ ከአንዴ ሶስት ጊዜ ይቅርታ ተደራርገው አንድ ቤት ውስጥ አብረው በልተዋል። በጣም ደስ ያለ መልሶ የተናገረበት ንግግር ምንድን ያለው፣ እኔ አልሰደብኳትም፣ ካፌ ክፉ ቃል አልወጣኝም። ያ ሰው ካላፈረ ካልተጸጸጠ ለእኔ ምንም ችግር የለብኝም። ለምንድን ነው ክፉን በመልካም መልስ የሚባል አይነት ሰው ነው ፋኒ ማለት እና ብዙ ጊዜ ሄጅ አለ አይታችኋል፣ ሄጅ ማብረን በልተናል። ከዛ ነገ ነገሮች ይስተካከላሉ ልጇንም ማግኘት ትችላለች እ ያልከለከልኳትም በውጭ ማውራት ይችላሉ። ከልጇ ጋር ያለውን ጉደት ከልጇ ጋር መጨረስ ይችላሉ። ግን እኔ ለምንድን ነው የምሰደበው? ምን ባደረግኩ? ልጇን እኔ አላስጠፋውም። ያለውን ነገር እውነታውን ተናገረ። ምን አድርግ ነው የምትይው? ሄ ልጅ ምን አድርግ ብለሽ ብለሽ፣ ደግሞ ዛሬ ደፈረኝ ስማማሪ ቅሪበልሽ። እሱ እንደሚያደርግም አይደለም እውነት ክብር የሚባል አንቺ ሲጀመር የሆዴን ብልግና አደባባይ ለመተሽ ያወራሽ ሰው ነሽ። ይሄ ስለ ልጅሽ ባል አንቺ ምንም ምንም ማውራት አታፍሬም ሲጀመር ማለት በቃ በጣም በጣም ስርዓት የሌለሽ ሰው ነሽ፣ የወረርሽ ሰው ነሽ። የእውነት እሱ በጣም ከአቅሙ በላይ ስለሆኑ ነው። ራሱ በቃ ምስ እንትንያሽ ስታወሪበት ራሱ ዛሬ መቶ የተናገሩ እስካሁን ችሎች ነበር።